የኢሳያስ አፈወርቂ ዋናው ቅዠት ኤርትራን ታይዋን አድርጌ ብዙ ህዝብ ያላትን ኢትዮጵያን የሸቀጤ ማራገፊያ ያደርጋለሁ ማለቱ ነበር። ይህንንም ለመተግበር ለኢትዮጵያ የመቶ ዓመት የቤት ስራ ሰጥተናታል። እሷ በጎሳ ጦርነት ተጠምዳ እርስ በርሷ ስትፋጅ፣ እኛ በሰላም እየኖርን በኢንዱስትሪና በኢኮኖሚ ወደፊት እመር እንላለን ሲል ታብዮም ነበር። ዳሩ ግን ቅዠቱ ተነነበት። ለሀገሩ የረባም ኢንዱስትሪ ሳያቋቁምና የኢኮኖሚ አውታር ሳይዘረጋ ጊዜው መሸበት። ይህንን ያሉት የአማራና ኦሮሞ ትክክለኛ የዘር ምንጭ በሚል መጽሐፋቸው የሚታወቁት ፕሮፌሰር ፍቅሬ ቶሎሳ ናቸው። የታሪክ ምሁሩ ፕሮፌሰር ፍቅሬ ቶሎሳ ስለ አሰብ፣ ስለ ፕሬዝዳንት ኢሳያስ አፈወርቂ፣ ስለ ሀገረ ኤርትራ እስካሁን ድረስ በታሪክ መዛግብት ያልተሰሙ አዳዲስ ሚስጥሮችን ይዘው ተከስቷል። ኢሳያስ አብይን ክደዋቸዋል የሚሉት ፕሮፌሰሩ አሰብን በሰላም ካልሆነ በኃይል ማስመለስ አለብን ሲሉም አነጋጋሪ አቋማቸውን አሳውቀዋል። አሰብን በተመለከተ ጠንካራ ታሪካዊ ጉዳዮችን የሚያነሱት ፕሮፌሰር ፍቅሬ ቶሎሳ ራሽያ አሰብ ላይ ያፈሰሰችውን ቢሊዮን ዶላር ኢሳያስ አፈወርቂ እንዴት አፈር ድሜ እንዳበሉትም ጽፈዋል የተወደዳችው የቻናላችን ቤተሰቦች ፕሮፌሰር ፍቅሬ ቶሎሳ ስለ አሰብና ኢትዮ ኤርትራ ከሰሞኑ ጠቃሚ መረጃ አጋርተዋል ፕሮፌሰሩ እስካሁን ያልሰማናቸውን ታሪካዊ ጉዳዮች በመምዘዝም የኢትዮጵያን ሀያልነት አመላክቷል በተለይም አሰብና ኤርትራን በተመለከተ ያጋሩት ሀሳብ ጠቃሚ ሆኖ አግኝተነዋልና እንዲህ አቅርበንላችኋል እንደተለመደው ቪዲዮን ላይክና ሼር በማድረግ ጥቂት ደቂቃዎችን አብራችሁን እንድትዘልቁ ግብዣችን ነው

ታሪክ ምሁሩ ፕሮፌሰር ፍቅሬ ቶሎሳ ከሰሞኑ ባሰራጩ ዘለግ ያለ ጽሁፋቸው ላይ የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ ያልተገነዘቡትና ሊገነዘቡት የማይፈልጉት ሲሉ አንድ ጉዳይ አንስተዋል። ኢሳያስ አፈወርቂ የማይገነዘቡት ወይም ሊገነዘቡት የማይፈልጉት ነገር 120 ሚሊዮን ሕዝብ ተሸክማ በመሬት የተከበበችው ኢትዮጵያ የባህር በር ታገኝ ዘንድ ግድ እንደሚላት ነው ይላሉ። በግድም በውድም በዓለም አቀፍ ሕግም ኢትዮጵያ ወደብ እንዲኖራት መፈቀዱ አይቀሬ ነው የሚሉት ፕሮፌሰሩ፣ በአፍሪካ ቀንድ ሽብርተኞች ጉዳት እንዳያደርሱ ጸጥታንና ደህንነትን ለመጠበቅም ቢሆን እንደ ኢትዮጵያ ያለ በውትድርና ጠንካራ ሀገር የለም። ይህንንም እውነት የአሜሪካና የአውሮፓ መንግስታት ጠንቅቀው ያውቁታል። ስለዚህም ኢትዮጵያ በቀይ ባህር ላይ ወደብ የማግኘት መብት እንዳላት ይገነዘባሉ በማለትም ይናገራሉ። ፕሮፌሰር ፍቅሬ ቶሎሳ ጽሁፋቸውን የሚጀምሩት የአሰብን ታሪካዊ ዳራ በማንሳት ነው። አሰብ አሰብ ከመባሉ በፊት የታሪክ መዛግብት እንደሚያስረዱን ስሙ ተርሴስ ነበር የሚሉት ምሁሩ ከአራት ሺህ ዓመታት በፊት ተርሴስ በላይ ሰየመችውም፣ ተርሴስ የተባለች የጻድቁ የኢዮብ ልጅ ሚስት የሆነች ሴት ናት ይላሉ። ጻድቁ እዮብ በሰይጣን ተፈትኖ ፈተናውን አልፎ እንደገና ልጆች ወልዶ ወንዶች ልጆቹ ሚስቶቻቸውን ይዘው ወደ አፋር ሀገር ፈልሰው እንደነበር ታሪክ ይዘግባል የሚሉት ምሁሩ ታዲያ ከሴቶቹ አንዷ የባህሩን ወደብ ስታይ ስለወደደችው ስሟን ሕያው ለማድረግ ተርሴስ አለችው ይላሉ። ይቀጥሉና ከዚያ በኋላ ለአራት ሺህ ዓመታት ተርሴስ የተባለው ስም በመካከለኛው ምስራቅ ሲያስተጋባ ኖረ። አሰብ የተባለ ስም ከባህር ጨውነት ጋር የተያዘ በኋላ ይመጣ ቃል ነው ይላሉ። ተርሴስ የሚለው መጠሪያ ግን ለምስክርነት በብሉይ ኪዳን ውስጥ በብዙ ቦታ ተጠቅሷል የሚሉት ፍቅሬ ቶሎሳ እሱም ከአፋሮች ነጋዴነት ጋር የተያዘ ነው ይላሉ። በስፔን አካባቢ ያለው ተርሴስ የአሰቡን ለማስታወስ ኢትዮጵያውያን በስፔንና ፖርቹጋል የሰየሙት ነው የሚሉት ፕሮፌሰር ፍቅሬ ቶሎሳ የዛሬ 2030 ዓመት መጋሌ የተባለው የጅማና የደርዴና ንጉሥ በአፋር መርከብ ተሳፍሮ የአማራን ጦረኛ ይዞ የኦሮሞ ካህናትን ጭኖ ስፔንና ፖርቹጋልን ለአጭር ጊዜ ቅኝ ገዝቶ የአሰብን ተርሴስ ለማስታወስ የስፔኑን ወደብ ተርሴስ አለው በማለትም ይናገራሉ። ይህንን ጉዳይ ፕሮሚስ ፉልፊልድ በተባለው መጽሐፍ ለዓለም ገልጫ አለው የሚሉት ፕሮፌሰሩ የአማራና የኦሮሞ እውነተኛው የዘር ምንጭ የተሰኘውና ና የተሰወረው ና ያልተነገረው የአይሁዳውያንና ና የኢትዮጵያን ታሪክ በተባሉት መጽሐፍ ቴም ላይ አስፈሪያቸዋለው በማለትም ይቀጥላሉ። ኢትዮ ኤርትራን ወደ ተመለከተው ሐሳባቸው ሲመለሱም የፕሬዝዳንት ኢሳያስ አባት አቶ አፈወርቂ አብርሃ ኤርትራ ከኢትዮጵያ ጋር እንድትዋሃድ በብርቱ ከታገሉ ሰዎች መካከል ግንባር ቀደሙ ነበሩ ይላሉ። ኤርትራ በፌዴሬሽን ከኢትዮጵያ ከተቀላቀለች በኋላ አዲስ አበባን ወደው በአፄ ኃይለ ሥላሴ ዘመን በመዲና ውስጥ ይኖሩ ነበርም ይላሉ። ኢሳያስም ከልጅነቱ ጀምሮ ኢትዮጵያ ውስጥ ኖሯል ሲሉ የሚቀጥሉት ፍቅሬ ቶሎሳ ደጃዝማች ሰለሞን አብርሃ የሚባሉ አጎት ነበረው በአፍቃሪ ኢትዮጵያዊነታቸው ና ታማኝ ታቸው በአፄ ኃይለ ሥላሴ የተሾሙም ነበሩ ይላሉ። በወሎና በአዲስ አበባ የተለያዩ ትምህርት ቤቶች ፕሬዚዳንት ኢሳያስ አፈወርቂ እንደተማሩ የሚናገሩት ፕሮፌሰር ፍቅሬ ቶሎሳ አዲስ አበባ ዩኒቨርሲቲ መማር ጀምሮ ሳለ ሽማግሎችና አንዳንድ መጻሕፍት እንደሚመሰክሩልን በኤርትራ ውስጥ ኢትዮጵያን ተወጋ የነበረችውን ጀብሃን ትግል ለማስቀልበስ በንጉሠ ነገስቱ መንግስት ታምኖ ወደ ኤርትራ በረሃ ተላኩ በማለትም የኢሳያስን ታሪክ ይናገራሉ። ተልኮንም ለማሳካት የጀብሃ ጠላት ከነበረው ከሻቢያ ጋር ሆኖ ጀብሃ ለዓመታት ተታግሎ ራሱ መሪ ሆኖ ወጣ ሲሉ የሚቀጥሉት ፍቅሬ ቶሎሳ ከዚያም ከኢትዮጵያ መንግስት ቀደም ሲል የተሰጠውን እምነትና አደራ ክዶ የንጉሠ ነገሥቱን ዋና ተቃዋሚ በመሆን ከህወሓት ጋራ ተጣምሮ እየተዋጋ ኤርትራን ከኢትዮጵያ ሊገነጥል ቻለ በማለት ይናገራሉ። ዘለግ ያለ ታሪካዊ ጽሑፋቸውን የሚቀጥሉት ፕሮፌሰሩ ኢትዮጵያና ኤርትራ በፌዴሬሽን አብረው ከሆኑበትና ባለፉት የቅርብ ዓመታት ኤርትራ እስከተገነጠለችበት ወቅት ድረስ ኢትዮጵያ አሰብንና ምጽዋን በእኩል ታስተዳድር ነበር ይላሉ። ምጽዋን አዳብራ በባህር ኃይል መርከቦች ሞልታ፣ አሰብን ደግሞ የንግድ መርከቦች አስፍራበት ነበር። ምጽዋ ላይ የነበሩትን የጦር መርከቦች ህዋትና ሻቢያ ተመሳትረው ወደ የመንና ሌሎች የአረብ ሀገራት ወስደው በርካሽ ዋጋ መጣላታቸው አይዘነጋምም ይላሉ። በ1950 ማለትም የዛሬ 67 ዓመት አሰብ በስም ወደብ ይባል እንጂ ከቶም ከእውነተኛ ወደብ የሚቆጠር አልነበረም የሚሉት ምሁሩ፣ ከተማውም በቂ የመጠጥና የመብራት አገልግሎት አልነበሩትም። አሰብ ተገንብቶ በዓለም አቀፍ ደረጃ ያገለግል ዘንዳ ቀዳማዊ ዓፄ ኃይለስላሴ አርቀው በማሰብ በዘመናዊነት እንዲገነባ ዘዙ። የወደቡ ዋና አስተዳደር በመከላከያ ሚኒስቴር ስር ገብቶ የወቅቱ የመከላከያ ሚኒስቴር የነበሩት በወንድማማቾቹ በገርማሜና በመንግስቱ ኗ የመፈንቅለ መንግስት የተረሸኑት አርበኛው ራስ አበበ ተገንዘበ የመሐንዲሶቹን እቅድ አጸደቁት ይላሉ። የግንባታውን ብድር የተገኘው ከዩጎዝላቪያ መንግስት ሲሆን የበላይ መሐንዲሶቹም ዩጎዝላቪያኖች ሲሆኑ ከኢትዮጵያ በኩል ደግሞ ኢንጂነር በቀለ ነበሩ ይላሉ። ለወደቡ ግንባታ የተመደበው ገንዘብ 25 ሚሊዮን ብር ሲሆን ይህም ገንዘብ ለዘመኑ በጣም በርካታ ነበር ይላሉ። ግንባታው ከተያዘለት ጊዜ ቀድሞ ሲጠናቀቅ የአሰብ ወደብ ተስፋፍቶ አስፈላጊዎቹ ቤቶች ሁሉ ተሰርተውለት በዓለም አቀፍ ደረጃ ብቁ ሆነ። የባህር ትራንዚት እና የጉምሩኩን ቢሮዎች ተከፍተውለት ስራውን በስነ ስርዓት ጀመረ። የከተማው ህዝብም በቂ መብራትና ውሃን አገኘ ይላሉ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቃሉ የሚረጋ ሰው ሆኖ አልተገኘም ሲሉ የሚቀጥሉት የታሪክ ምሁሩ። በተለያዩ ጊዜያት ስለ አሰብ ሲጠየቅ ኢትዮጵያ በነፃ ልትገለገልበት እንደምትችል በይፋ ይገልጻል። በተግባር ግን ፍንክች የአባቢላዋ ልጅ ነው። በቅርቡ እንኳን አሁን ካለው የኢትዮጵያ መንግስት ጋር አሰብን በጋራ ለመጠቀም ተዋውሎ ኢትዮጵያ በእሷ በኩል ያለውን ወደ አሰብ የሚወስደውን አውራ ጎዳና ብዙ ገንዘብ አብስሳ ነጠፈች። ኤርትራ ግን የራሷን ድርሻ አልፈጸመችም። ከነጭራሹ የተሰባበረውንና የፈራረሰውን የአሰብ ወደብ ሁሉ ኢትዮጵያ እንድትገነባላት ትከጅላለች ይላሉ። የኢሳያስ አፈወርቂ ዋናው ቅዠት ኤርትራን ታይዋን አድርጌ ብዙ ህዝብ ያላትን ኢትዮጵያን የሸቀጤ ማራገፊያ አደርጋታለሁ ማለቱ ነበር የሚሉት ተንታኙ፣ ይህንንም ለመተግበር ለኢትዮጵያ የመቶ ዓመት ቤት ስራ ሰጥተናታል፣ እሷ በጎሳ ጦርነት ተጠምዳ እርስ በርስ ስትፋጅ፣ እኛ በሰላም እየኖርን በኢንዱስትሪና በኢኮኖሚ ወደፊት እመር እንላለን ሲልም ታብዮ ነበር። ዳሩ ግን ቅዠቱ ተነንበት። ሀገሩ የረባም ኢንዱስትሪ ሳያቋቁምና የኢኮኖሚ አውታር ሳይገነባ ጊዜው መሸበት ይላሉ። ለማንም በማይበጅ ባድመ በሚባል ምድረ በዳ ይገባኛል አሳቦ ኢሳያስ አፈወርቂ ጦርነት ጭሮ ከኢትዮጵያም ከኤርትራም በኩል ማእት ሰው እንዲያልቅ ምክንያት ሆነ ሲሉ የሚቀጥሉት ፕሮፌሰሩ በዚያው በጦርነቱ ወቅትም ከባህር ማዶ መጥተው ወደ ኢትዮጵያ ሊገቡ የነበሩ ተሽከርካሪዎችና ሌሎች ንብረቶችን አላግባብ ወርሶ አስቀረ። ኢትዮጵያውያን ባለቤቶቹ አዝነው ቀሩ። ፍጹም የውንብድና ስራና ዓይን ያወጣ ዝርፊያ ነበር ኢሳያስ የፈጸመ ፈጽመው ኢሳያስ አፈወርቂ የማይገነዘበው ወይም ሊገነዘበው የማይፈልገው ነገር ቢኖር አንድ መቶ ሚሊዮን ህዝብ ተሸክማ በመሬት የተከበበችው ኢትዮጵያ የባህር በር ታገኝ ዘንዳ ግድ እንደሚላት ነው። በግድም በውድም በዓለም አቀፍ ህግም ኢትዮጵያ ወደብ እንዲኖራት መፍቀዱ አይቀሬ ነው። በአፍሪካ ቀንድ ሽብርተኞች ጉዳት እንዳያደርሱ ጸጥታንና ደህንነትን ለመጠበቅም ቢሆን እንደ ኢትዮጵያ ያለ በውትድርና ጠንካራ ሀገር የለም። ይህንን እውነት የአሜሪካና የአውሮፓ መንግስታት ጠንቅቀው ያውቃሉ። ስለዚህም ኢትዮጵያ በቀይ ተግባር ላይ ወደብን የማግኘት መብት እንዳላት ይገነዘባሉ፣ በማለት ነው የተናገሩት።